ጤና ይስጥልኝ የፈጠነ ሚዲያ ቻናል ተከታታዮች፣ የፈጠነ ሚዲያ መረጃዎችን ከዚህ ሰዓት ጀምሮ እናቀርባለን። አብራችሁን ስለምትሆኑ እናመሰግናለን። የአፋር ክልል በህወሀት ተወረድኩኝ ማለቱ ተሰማም። ክልሉ በጉዳዩ ላይ መግለጫ መስጠቱ ነው የተሰማው። ህወሀት አራት የአፋር ቀበሌዎችን እንደተቆጣጠረም መረጃዎች ጠቁመዋል። ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳ ፈጽሟል ሲሉ አቶ ጌታቸው ረዳ ተናገሩም። ይህም የአዛዡንና የጌታውን የሻእብያ አጀንዳ ለማስፈጸም የተደረገ ነው ሲሉ ነው አቶ ጌታቸው የተናገሩት። መንግስት በኦሮሚያ ክልል ምስራቅ አሪሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባው የፓርላማ ባሉ ተናገሩም። እስካሁን ለተፈጠረው የንጹሐን እልቂት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ማለታቸው ተሰምቷል። የኤርትራው ፕሬዝደንት ለቀጠናው አለመረጋጋት የውጭ ጣልቃ ገብነት ምክንያት ነው አሉም። ፕሬዚደንቱ በቀይ ባህር በኩል የሚገኙ የጦር ጣቢያዎችን ለሚፈጠሩ ግጭቶች ተጠያቂ አድርገዋል። መረጃዎቹን በዝርዝር እንመለከታለን። የአፋር ክልል በህወሀት ጥቃት እንደተሰነዘረበት አስታወቀም። ክልሉ ተወርር ያለው ሲል በወጣው መግለጫ ገልጿል። የአፋር ክልል በመግለጫውም የህወሀት ቡድን በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታርና በዙ 23 ደብድቧል ሲል የአፋር ክልል መንግስት አስታወቀም። ክልሉ ቡድኑ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል መክሰሱ ነው የታወቀም። በቀን 26 2018 ዓ ም የአዛውንቶች የህወሀት ጉጅሌ ቡድን በአፋር ክልል በዞን ሁለት በመጋሌ ወረዳ ቶንሳ ቀበሌ ዋራ አና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሐን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት በግጭት አዋጅ በግልጽ አፍርሷል ሲል አሳውቋል። የህወሀት ጠባጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳድ የአፋር ሽማግሌዎች እንዲመለሱ ቢማጸኗቸውም፣ የህወሀት ቡድን ግን አሻፈረኝ በማለት ግጭቱን አስከትሏል ሲል ክልሉ በመግለጫው ገልጿል። ይህ ከትናንት ጥፋቱ የማይማረው ተስፋ ቢሱ የህወሀት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰናችንን ክብር የማስጠበቅ እንዲሁም ራሳችንን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነታችንን እንደምንወጣ እንገልጻለን ሲል የአፋር ክልል መንግስት አስጠንቅቋል። የአፋር ክልል በመግለጫው ህወሀት የፕሪቶሪያውን ስምምነት በግልጽ አፍርሷል ብሏል። ተፈጠረ በተባለው ግጭት እስካሁን ከህወሀትም ሆነም ከፌዴራል መንግስቱ የተባለ አለመኖሩ ነው የተገለጸው። ቀደም ባሉት የህወሀት መግለጫዎች የፌዴራል መንግስት የፕሪቶሪያውን ስምምነት እንዳፈረሰ ደጋግሞ መግለጹ የሚታወስ ነው። ጥቂት የትግራይ ኃይል አመራሮች በሻዕብያ ትእዛዝ ሰጭነት በፌዴራል መንግስት ላይ ትንኮሳ መጀመራቸውን አቶ ጌታቸው ረዳ ተናገሩ። የተጀመረውን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል መባሉም ነው የተሰማም። የኢፌድሪ ጠቅላይ ሚኒስተር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ፍስሐ ማንጁስና ና ዮሐንስ መዲድ የተባሉት የትግራይ ሰራዊት አመራሮች የጀመራችሁትን የግጭት እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስተሩ ኋላቀር ቡድን ሲሉ የጠቀሱት የህወሀት አመራር የፕሪቶሪያን ስምምነት መቅደድ ለመቅደድ ሁሉንም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሀት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዡንና የጌታውን ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳም ጄኔራል ፍስሐ ማንጁስና ጄኔራል ዮሐንስ መዲድ ናቸው የመሩት። ማቆም ያለባቸው እነሱ ናቸው ሲሉ አሳስበዋል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስተር ጌታቸውም በትግራይ እና በአፋር በኩል ያላችሁት የትግራይ ሰራዊትናም የትግራይ የሰላም ኃይል የሻብያን ፍላጎት ለማሳካት ወደ እርስ በእርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ አመቱን ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎም መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል። ባለፉት ሁለት ቀናት ማክሰኞ ከሰዓት በኋላም በትግራይ ኃይሎችና በትግራይና አፋር ክልል አዋሳኝ በሚገኙ ራሳቸውን የትግራይ የሰላም ኃይል ታ አጥቂዎች ብለው በሚጠሩት መካከል ግጭት መቀስቀሱ በማህበራዊ የትስስር ገጾች በስፋት ተነግሯል። መንግስት በኦሮሚያ ክልል ምስራቅ አርሲ ዞን በተደጋጋሚ ለተፈጸሙት ግድያዎች ኃላፊነት መውሰድ እንደሚገባው የፓርላማ አባሉ ተናገሩ። የህዝብ ተወካዮች ምክር ቤት አባል የሆኑት አበባው ደሳለው በኦሮሚያ ክልል ምስራቅ አርሲ ዞን የተፈጸሙትን ግድያዎች በጽኑ አውግዘው፣ የአካባቢው አመራሮችና የፌዴራሉ መንግስት ኃላፊነት መውሰድ አለባቸው ሲሉ ተናግረዋል። ሃይማኖትን መሰረት ያደረገ ጥቃት እንዲቆም እኔም ብሆን ቀደም ብዬ ለጠቅላይ ሚኒስትሩ በፓርላማ ጥያቄ አቅርቤ ነበር ሲሉ ያስታወሱት የምክር ቤት አባሉ ይህን መሰል ጥቃት በአካባቢው በተደጋጋሚ እንደሚፈጸም ገልጸዋል። ለዚህም ዋነኛው ምክንያት የአካባቢው አመራሮች ችግሩን ለመቅረፍ ፍላጎትና ቁርጠኝነት ስለሌላቸው ነው ባይ ናቸውም። ጥቃቱን በሚፈጽሙት አካላት ላይም ተጠያቂነትን አለማረጋገጥና እርምጃ ሲወሰድ አለመታየቱም ችግሩ እንዲባባስ ሌላኛው ምክንያት መሆኑን አመላክተዋል። የፓርላማ አባሉ አክለውም በኢትዮጵያ የነበረው የመተሳሰብና አብሮ የመኖር ሴት በዚህ መሰል ድርጊት እንዲሸረሸር ያደረገው የህግ የበላይነትን ማስከበር አለመቻል መሆኑን የጠቀሱ ሲሆን ጠቅላይ ሚኒስትሩ ስልጣን ላይ ከመጡበትና ከዚያ ጥቂት ጊዜያት ቀደም ተብሎም እስካሁን ድረስ እንደ ፖሊስና መከላከያ ሲሉ የዘረዘሯቸው የመንግስት የጸጥታ አካላት ኃላፊነታቸውን በአግባቡ እየተወጡ አለመሆናቸው ችግሩን አባብሶታል ብለዋል። የፓርላማ አባሉ አሁንም ቢሆን ገለልተኛ አካል በስፍራው ገብቶ በማጣራት ጥፋተኞቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። መንግስት ችግሩን መፍታት ካልቻለ ሰዎች ተፈጥሯዊ የሆነውን ራሳቸውን የመከላከል መብት ተጠቅመው ራሳቸውን እንዲከላከሉ ሊያስታጥቃቸው ይገባል፣ አሊያም በራሳቸው እንዲታጠቁ ማድረግ ይኖርበታል በማለት የፓርላማ አባሉ አሳስቧል።

ለቀጠናው አለመረጋጋት የውጭ ጣልቃ ገብነት ምክንያት ነው አሉ የኤርትራው ፕሬዝደንት። የኤርትራው ፕሬዝደንት ኢሳያስ አፈወርቂ ከካይሮ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ በቀይ ባህር አካባቢ የሚገኙ ወታደራዊ ጣቢያዎች ለአካባቢው የጸጥታ ችግር መነሻ መሆናቸውንና የውጭ የጦር ጣቢያዎችን የሚፈቅዱ ሀገራት ችግር ወደ አካባቢው ሕዝቦች እያስገቡ ነው በማለት ተችተዋል። ኤርትራ የውጭ ወታደራዊ ጣቢያዎች ግንባታን እንደማትቀበልም ገልጸዋል። በቀጠናው ላይ የውጭ ወታደራዊ ጣቢያዎች ያሏቸውና ያቋቋሙ የሚገኙ ሀገራት ቻይና፣ አሜሪካ፣ ቱርክ፣ ፈረንሳይ፣ ጀርመን እንዲሁም ሳውዲ አረቢያ የመሳሰሉት ይገኙበታል መባሉ ነው የተነገረው። የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ጥሩ ጊዜ ተመኘን። ሰላም።